ሁላችንም ሙዴ አንድ ኡስማን ምን ሰርቶ ሊበላ ነው? ኡስማን አደለም፣ ስቡ ኡስማን ነው። ሁለት ስም ነው። ካላ ካል እንደት ነሽ? ካላስ በቃ ያልገባችው፣ አሁን ለመጣችው፣ አይ አይ አንደርስታንድ እንግሊሽ ኦኬ። ላልገባ ረጁ ኤንድ ቦይ ስም አልጠቅስም። ስም ኖት አላውድ ዲስ ካንትሪ። ረጁ ኤንድ ቦይ ዌዲንግነስ

መጠርጠር አለባችሁ። ኖይና ካላስ ኦኬ ኦኬ ኦልሬዲ ረጁ ዌዲንግነስ ዌዲንግነስ ረጁ ዌዲንግነስ ጋይዝ። ለጠየቃችሁ ላሰባችሁ ትረስት ላረጋችሁ ኢንትረስት ላረጋችሁ ለተጨ አቢዩዚንግ ላረጋችሁ ሰዎች ሁሉ በጣም ሶሪ። ረጁ ኤንድ ቦይ ዌዲንግነስ ካላስ። ዌዲንግ አይደለም ዌዲንግነስ ወዲንግለስ ግላስ። ኧረ ተው፣ ያው ነው አንተ ሰውዬ። ባክ ባክ ናውጣ፣ በቃ ወዲንግ ግላስ። በቃ እኔ ሀቢብ፣ ምንድን ነው የሚሰራው? ኧረ ስራውም አይነገርም። ሁሉ ነገርማ በአንዴ አላወራም።

ረጅም ዊልንግለስ ረጅም ዊልንግለስ ረጅም ዊልንግለስ እንኳን አይተኛችሁም። አዎ ሀብል ነገረን እባክሽ፣ እራስሽ ነው እኔ የማውቀው ነገር የለም። እንዲሽ ናትና ሳራ ላ ኢላሀ ኢለላህ ሙሐመድ ረሱሉላ አንቺ አይደል እንደ ጀመርሽው እኔ የማውቀውን ኢንፎርሜሽን ነው የተናገረው። እኔ ጠፋሽ ተብለን ተጨነቅን፣ ተጠበብን ህዝብ ተጨነቀ፣ ተጠ በመ በጣም ስንቀፈብብጅስን ብርጅስቶን መረጃ አላት ይመስለኛል። ከብርጅስቶን ጋር ይደዋወላት ጠይቄያለሁ ለእሷን መልእክት ልክ ያለው ሀቢብ መሲ ብርጅስቶን በደንብ ታውቃለች ብሏል። እኔ ሲ ስ ላይ ስናወራ የሰማሁትኝ ይሄ ነገር ነው። ለሙኒት እንዲቀርባት ተብሎ እኛ አካባቢ ያለው ትልቅ ሀዲቅ አለ እዛ እንደተደረገ ነው የማውቀው። ሁኔት ለምን ሟሽተባክሽ? አንድ በይ ዝም አትለይ። እኔ እኔ አብራራለሁ ምንም ችግር የለም። እኔ እኮ ሌላ ነገር መስሎኝ ነው። ባሏ ማንም እንዲያይሽ አልፈልግም ከዚህ በኋላ ብሏል። አንቺ የእኔ ብቻ ነሽ ብሏል። ለረጅ አቶታታቶክ በቃ ሽም። አሁን እሷ ሽማግሌዎች ልትልክ አስባለች እንዲፈቅድላት እንጂ ሙሽሪት ነሽ አንድ ሰው እንዳያይሽ ብሎ ከእግር እስከ ራሷ ከሪም ጎልድ ነው ግጥም አድርጎ ያለበሳት። ቀበቶ ምን እንደሚያክል ሳይሆን፣ እኔ የምልሽ ባለቤትሽን ወርቅ በወርቅ አድርጎ ነው ያገባሽ እ ወገቧን ራሱ ለማስመተር ስንት ስቃይ እንዳያየ ሳሪቲ መረጃ ሰሚቻለሁ። እኔ ግን እንደሰማው ከሆነ ባሏ በጣም የናጠቀ ሀብታም ነው አሉ። ከዛ ማንም ሰው እንደአያት ዶክተር አቢብን ደግሞ ያው ሹፍርና ምናምን ለሁለት ቀን ሲቀጥረው፣ ያው ዶክተር አቢብ ታውቂዋለሽ በደረሰበት ማሬ ምናምን ማለት ነው። ከዛ ድንገት ራጁ ማሬ ሲል ሰማን ሰውየው በልቀጥ ብለውታል፣ አባሮት ልኮ ሰሌ፣ አልሰማህም እንዴ እንት ሴቷ ድራይቨር እስክትመጣ አልነበር እሱን የቀጠረው ድራይቨር። የፈለኩት እንኳን ደስ ያለሽ የኔ ቆንጆ፣ በዛ ላይ ሀብታም ማግባትሽ ዩ አር ቺ ቺ

ዛሪ ሲበትንላት ታውቂያለሽ። አሁን ለሴት ልጅ ብር እንዲህ አይደለም የሚበተነው፣ ነው ቁጭ ብላት ለእሷ ብስኩት ነው ይሄ። ኦኬ እኔ ኢንፎርሜሽንን አድርሻለሁ ወደ ስራዬ ልገባ ነው። ማሚ ማታ ራሱ ላደረግሽልን ነገር በጣም ነው የምናመሰግነው። ሰለሞን ደግሞ ማታ ምን ሆነ ነው ብር የሚበተነው ለረጁ የምትለቅመው አንተ

ሀቢብ ጋር ብዙ ነገር አለ አልኩሽ እኮ። ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ ወይ ራጁ፣ እንኳን ደስ ያለሽ! በድጋሚ እንኳን ደስ ያለሽ! እንኳን ደስ ያለሽ! ደስታችንን በአንድ ሺህ ሁለት መቶ ሰው እያጣጣምን ነው ማሬ አሁን ቁጭ ጊዜ ማይኖርሽ በርግጥ ቁጭ ስቲ ይህን ድምፅ ስሚው። ሁሉም ሰው ደስታውን ለአንቺ በጣም እየገለጸ ነው፣ በጣም በብዙ መንገድ። በዛ ላይ ማሬ አንቺ ማለት ያ እዚህ ሀገር ሀብታም ያገባሽ ሰው ውዴ፣ እንደ አንቺ ማለት እኔ እንጃ ምን እንደምለ። የህዝብ ልጅ ውዴ አንቺ፣ ስጠፊ አልጠየቀ ህዝብ የለም። እባክሽ ራጁ አንድ ጊዜ አንድ ቃል ብቻ ወጥተሽ አለሁ ብለሽ ቪዲዮ ስሪ ማሬ። እኔ አላመንኩም ነበረ፣ አሁን አምኛለሁ። በስመ አብ ለንፈስ ቅዱስ ትሰማው ይሆን አላሰማው? ሜን ውሎች አሰማው ለሪም ጎልድ እኮ ሳይዝ ተልኮላታል። ያንን እንትኑን ቲሸርቱን ጭንቅላት ላይ የሚለበሰውን ሰፋ ሰፋ እንድታደርገው ሁሉ አሰማም አሰማም እንድታደርገው ለመንሰ ሶስት ደቂቃ ነው መልሷ። ሳይዝ አስተካኪ ታብላለች አረገች። ለአንተ ጎልዱ ሳይዝ እየተስተካከለ ነው ወይ ራሱ? አዎ ለውስጥ አዋቂዎች ብቻ ነው የተነገረው። ሪም ጎድ እንኳን ደስ ያላችሁ! እንኳን ደስ ያላችሁ! እኛም ደስ ብሎናል ማሬ። ደስታችሁ ደስታችን ነው። እንኳን ደስ ያላችሁ ማሬ! በዛ ላይ ከአንቺ ወርቅ መሆኑ በጣም ደስ ብሎኛል ማሬ። እንኳን ደስ ያላችሁ ግን ግን ሳሪ፣ ባሏ ወርቁን ሲያዛሉ የረጂ የሚስቴ ጭንቅላት ትንሽ ተለቅ ስለሚል የሁለት ሰው ጭንቅላት ግምት አድርገሽ ስሪ ምናምን አላታለሁ። ቆአረጣቆ ወይ ራጁ በቃ ታሰረች፣ አገባች ማንን ደግሞ እንኳን ደስ ያላችሁ ልበል። በጣም እንደግሳለን። የምንደግሰው ደግሞ በሳሪ ባልትና ነው። ታውቃላችሁ ትላልቅ ሰርጎች መሃል ትናንሽ ነገሮች አሉ። እሺ ገባችሁ እንዴ? ዙዙዬ እንኳን ደስ ያለሽ የእኔ ውድ ቅራጪ። መሲ ብርጅስቶን የለችም ኦንላይን ስጠይቃት፣ ቅራጪ እንኳን ደስ ያለሽ። ዙዙዬ አንቺ የረጁ አድናቂ የረጁ ወዳጅ እንዲሁም ደግሞ ኩን፣ የታለሽ? ኩን እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን የቲክቶክ ሰው እንኳን አብሮ ደስ ያለን። እንኳን ደስ ያላችሁ። ረጁ በወርቅ ተጥለቅልቃ አገባ አገባች፣ አይደለም ኒካ አሰረች ካላስ አሰረች እንኳን ደስ። መጀመሪያ ሀቢብ አለ፣ ቀጥሎ ሙኒትና ሶላሉ። በቃ መረጃ ማስረጃ ሰጥተውናል። እንኳን ደስ ያላችሁ ህዝቦቹ፣ እንኳን ደስ ያላችሁ አይንትልክላሁ ያ ሃፒ ሴሌብሬሽን ኤብሪዌር ቢኮዝ ራጁ ኢዝ ጎልድ ኤንድ ጎልድስ ሪም ጎል ኤንድ ል በቃ አለቀ። ካላስ በቃ እኛ ምን ስለ ራጁ ያላገባሽ፣ ስለ ማን ያገባሻል? ቀላል ያገባሻል፣ ቀላል ያገባሻል፣ እንዲወደጅ ሳይሆን ያገባሻል። ራጁ እኮ ናት ማሬ፣ ለዛም ወርቅ በወርቅ ተደርጋ። ውሸት ነው እንዴ? መስክሮ ሀቢብ፣ ሙኒት ሶል መስክሮ ፍርድ ቤት እንኳን ሶስት ምስክር ነው የሚያስፈልገው። እኛ ሰክሰስፉል በቂ ነን። አሁን መሲ ብርጅስቶን ከመጣችም አራተኛ ማለት ነው። ራጁ ምን ሆነሽ ሰላምዬ? እንኳን ደስ ያለሽ የኔ ውድ። ደስታዋን ብቻ ተካፈይ በጋብቻ አይናት። ደስ ብሎናል። አመሰግናለሁ። ኔ ጉድ እናንተ ቅልብ ሆነ ያላችሁ ካላስ ኦኬ ተስፈኛ። አሁን ላስመርጥሽ እንትኑ ሽፎኑን ሳ ስራሽንቁጭ ለሽ ምዘነጊ ገደል ትግባን ያለችው አንቺ፣ ገደል ግቢ አንቺ። አያ ነውጭ የት አለች ነውጭ? ደስ ያለች ራጁ የትነሽ ብለሽ ቪዲዮ ሰርተሽ ነበር፣ ተገኘች። የት እንዳለች ማሬ ታወቀ፣ ታወቀ፣ ታወቀ ማሬ። እንኳን ደስ ያላችሁ፣ የራጁ ደስታ የሚያስደስታችሁ እንኳን ደስታ አላችሁ። እኛም እንኳን ተደሰትም። እንደፈራው ታገባች። አዋ ገባችሁ እንዴ? ለዛውም በእንትን በወርቅ ተሽሞን ሙና

እንዴት ነው ሶስት ቀን የምጠፊው? በምን አቅምሽ ነው ሶስት ቀን የምጠፊው? ምን ተሰርቶ ነው ምን ተሰርቶ ነው ሶስት ቀን ሱቅ የሚዘጋው? ሶስት ቀን ሱቅ የሚዘጋው ምን ተሰርቶ ነው? ደናኔ ብላለች። ኖ ሐቢብቲ ደናማ ደና ናት፣ ግን የሆነ ነገር አለ። እንዴት ሶስት ቀን ትጠፋለች? ሪም ጎልድ እንዴት ነሽ? እንደሽ ደናኔ ሰላም አረኛ። በጣም ተጨነቅን ተጠበብን። እኔ የምልሽ ራጁ በሰላማ ነው ሶስት ቀን ሙሉ ሱቁን ዘግታ የሌለችው ምን ሁና ነው? ምን ተፈጥሮ ነው ማሬ? እንዲ በጣም ተጨነቅን። እንዴት ሁና ነው ማለት? ምን ተፈጥሮ ነው ማሬ? ምን ተፈጥሮ ነው? በሰላሟ ነው ወይ? እስቲ ንገሪ ውጀኛ። በጣም በጭንቀት ውስጥ ነን። ያለ ነው ደግሞ ጋይስ። ለማን ልጠይቅ ደግሞ ለማን ልጠይቅ? ማን

መሲባልትና ደህና ናት። አዋርዩ ዜድ ዜድ እኔ ምልሽ ዜድ ራጁ ያደለችበትን ቦታ ታውቂያለሽ? የደረሰችበትን ታውቂያለሽ? ማሬ እዚህ ቲክቶክ ላይ አልገባሽ ምናምን እያሉ ነበረ። የተፈጠረ ነገር አለ? የሆነ ነገር አለ? ያልሰማሁት ነገር አለ? ዜድ ሶስት ቀን ሙሉ የጠፋችው ምን ሆና ነው? ምን ተፈጥሮ ነው? ንገሪኝ። ማርያም ተውለበላ አለ አለ ውዴ እንዴት ነሽ? ደህና ነሽ? እኔ የምልሽ ረጁ ምን ሆና ነው? ምን ተፈጥሮ ነው? ማሬ እንዳገባችው የሰማሽው ነገር አለ ወይስ ምንድን ነው ጉዴ? ካላስ ከዚህ ሁሉ ሰው ሀቢብ ል እኔ የምልህ ሀቢብ አሁን አንተ አ፣ የሰማው ነገር አለ? አረምንም የሰማት ነገር የለም። ጠፋች ኮ ሶስት ቀኗ ትናንትናቆ፣ ተደዋውለናል። ምን ተባባላችሁ? ለዚህ ነው በቃኒኮ ልቤ እንዴት እንደመታ። ምን ተባባላችሁ? ትናንት ትናንት ሳይሆን ከትናንት ወዲ ከኔጋ ውርተናል። ምን ተባባላችሁ? ምንም ስላ እንዴት ሦስት ከሱቅ ትዘጋለች? ምን አውቃለሁ እኔ። እናንተ ናችሁ የምትተዋወቁት። ምንም አልጠረጠረም፣ የሆነ ቦስ። እንዴት ነው የማልጠረጠረው? ምን ጠረጠረ ምን ጠረጠረ? ምንም አልጠረጠርኩም፣ ምንም አልጠረጠርኩም። ብቻ አንቺ ደግሞ ታወሪ ያለሽ ኧረ አላወራም በስሙ ለንፈስ ቅዱስ ተው እንጂ ሐቢብ ሚስተር ማጠባቂ ነኝ፣ አላወራም። የሆነች የሆነ የምትደዋወለው ልጅ አለ አለ የሆነ ፎንካ ነገር ጀምራለች መሰለኝ። እንደዚያ ነገር ነው የሰማሁት እኔ። መሲ ነው የነገረችኝ፣ መሲ ድርጅስት ነገር ያለችኝ ረጁ ከሆነ ልጅ ጋር እንደምትቸራጀ ምናምን ነግረሽ ነው ሶስት ቀን የጠፋችው አንቺ ነሽ አሉ። ያወራሽ ልጅቷ ሶስት ቀን አንቺ እንዴ? ሁሌ የሆነ ቦታ ሁኜ ነው ሁሌ የሆነ ቦታ ነው ራጁ ስቶፕ። የሆነ ቦታ ነው እንዴ ትዳርም ከሆነ ንገሪን፣ አኒሞልም ከሆነ ንገሪን ቀለበትም ከሆነ ነገር ከትናንት ወዲያ። ቆይ ሳሪ ጠብቂኝ ብለሽ ሁ የሆነ ቦታ ልሽ አሁንም የሆነ ቦታ እንዴ እኛ እንዴት ነው እንደንፈንዳ እንዴ የሆነ ቦታማ አደለሽም። መዳርማ የሆነ ነገር አለ። ሀቢብም እያለ ነው እንጂ ኧረ ባክሽ እኔ ምንም አላልኩም። እንምን ሆናል እንጂ እኔ መድኃኒት አልወሰድኩም። እናቴ አመኛል። ችግር አለብኝ። ቆይ እኔ አሁን ማወራው ምናምን አላውቅም። ይኸው መድኃኒት አለኝ። ቆይ ልውሰድ እንዴ። አንቺ ምንም አላወራም ብለሽ ሀቢብ ልትይ ነው እንዴ? ባንደበት ብላል፣ ባንደበት ብላል። እኔ ወላሂ እኔ ቮይስ ታደርጊልኝ ምን ሆነች እህቴ ብዬ ጨንቆይን ነው መጣሁሽ። እንዴ እንደዚህ እንደምታዋርጅኝ አላወኩም። የሰራሽን ራጁ አራጁን። ወጣሽ ራጁ ጠፋች፣ ጠፋች፣ ጠፋች። ሶስት ቀን የለችም ከብራ ነው አግብታ ነው ከዚህ ከሁለት አንዱ ነው እንጂ በፍጹም ራጁ አጠፋም። ሦስት ቀን ከላይ ለምን ጠፋች? አይምራችን ሊፈነዳ ነው እኛ ሆነ ኮሜንታተሮች። ስለዚህ ንገሩን ስንል አንተ መተ ደግሞ እኔ እውነቱን ብነግርሽ ደግሞ እውነቱን ብናገር ደግሞ አንቺ ትናገሪያለሻ። አልናገርም እንዴ ለምናገራለሁ። አልናገርም፣ አልናገርም፣ ለማንም አልናገርም አሉ። በቃ ይኸውልሽ፣ ባለፈው ለእናንተ ሳትሰሙ ሙኒትና ሙኒት ራጁ ምናምኖ ተሰብስበው አገኘን ብለው ያንቺን ፍየል ለአምስት ውጠው ታሟዋሉ። በተለይ ራጁ ደግሞ አሟታል በጣም። ሙን ደህና ናት ኖ ራጁ በጣም አሟታል። ከእናንተ ተደብቀው የሆነ ሀዲቃ ምናምን ሄደው ጠብሰው፣ ጥብስ አልቀራቸው ምን አልቀራቸው። ቅድም ያልከኝ ነው ቤት የመታው አይምሮ ላይ እየተቀመጠው። ቅድም ያልከኝ ነው የሆነ ልጅ ጋር የሆነ ነገር እግዜ ካላስ እስቲ እረ ለራጁ የሆነ ነገር ካላስ። እናመሰግናለን አቢብ፣ እናመሰግናለን ወንድሜ፣ እናመሰግናለን ጊዜን ሰውታል። ከዚሽ ካለች ጊዜ ጋር ስለሰጠ እናመሰግናለን። ጀመር የበሰበሰ ዝናብ አይፈራም። ወጪ ምናምን እንዳይበዛብን ብለው እኔ ጋ ያቺ የከረመችውን ፍየል እዛው ጠብሰው ምናምን ነገር እንትናሉ ጨረሱ። በዛ መንደር፣ በዚህ መንደር ያላችሁ እንድሰሙ ስሙ። በቅርቡ እንግዲህ ራጁ ከባልተ ቤቷ ጋር አንድ ጅሱ አንድ ጅሱ አርገው ቆይ፣ እንዲሁ ነው ነው የሚመጡት ካላስ በቅርቡ እሱና እሷ ረጁ መኪና ውስጥ የረጁ ከላይ የእሱ ከታች ነው። እንደዚህ ነው ይመጣሉ። እሺ ጋይስ፣ ከዛ ቀስ እያሉ እንደዚህ ይሆናሉ። ከዛ ቀስ እያሉ አጠራው፣ ውዴ አጠራው። ከዚህ በላይ ምንም ማጣራት የለም። ስንት ቀን ሙሉ እኔ ደሜ ሲንተከተክ ነበረ። እንዴት የለችም ይቺ ልጅ እያልኩ ነበር። ላይ ብለሽ ስሙ ቶፊክ ነው አሉ ስሙም ላይ ደርሰበታል። ቶፊክ ነው አሉ አሉ ነው። እኔ ምን ማቀው ነገር የለም ስሙ ቶፊቅ ነው። ካላስ በቃ አለቀ። ካላስ እንግዲህ እንኳን ደስ ያላችሁ የራጁ ወዳጆች፣ በእንግሊዝኛ ራጁ ኢዝ

ሀፒ ዊዲንግ። መጣ መጣሁ። ሁለቱንም ቀለበት የቻለችው ሪም ናት አሉ። ሪም ጎልድ አሉ ነው። እኔ አልሰማሁም አሉ ነው። ከላስ ሪም ጎልድ ስትገባ እኔ መጀመሪያ ከስተመሯ ነኝ። ሆኖ ሂጄ ራጁ የጠፋችው ጋብቻ ነው ወይ ብዬ እጠይቃታለሁ። በደንብ የኒካህ እኮ ነው ገና ማለት ነው ኒካህ ነው። ቤተሰብ ምናምን ፈቅዶዋል። ለሱ ፕሮግራም እያደረጉ ነው። ስማ ምንዳ ምንድን ነው? በየአመቱ ነው ወይ የምታገባው? መቻ ገባች ራጁ ና ከሞጠና ከተቀባች፣ ትክክል ነው ጋብቻ አለ ማለት ነው። ጋይ ነገ ላይ ብላይ ስትመጣ ይህና ከተቀባች ጋብቻ አለ። ውዶች ጠርጥሩ። ኦልሬዲ አሁን አምነናል። ከአቢብ የሚያመልጥ ወሬ የለም። አምነናል እንኳን የመናችሁ። እኔ ስለማምንሽ ነው የተናገርኩት ላንቺ ውዴ አ እኔ ስለማምንሽ ነው ስላንቺ የነገርኩሽኝ። እሷ ሰርፕራይዝ ማድረግ ነው የራሷ ጉዳይ። እኔ ሲጀምር ሚስተር አትን ገሪን ብዬ ነገርያታለ። ሆዴ ቲማቲም ነው፣ እኔ ያመኛል። አትን ገሪን ብዬ አልሰማንም፣ አላየንም አሉ። በቃ አሁን አንተ አልሰማህም፣ አልተናገርክም። ዜዶ ዜዶ ዜዶ ልጅሽን ንገሪያት። ፖስታ ደግሞ ነገር እንዳመታ እንዳፖስቺ እንዳፖስቺ እንዳፖስቺ ዜድ ሚ ኤንድ ዩ ክሎዝ ሴአ በጁ ጋብቻ አይደለም፣ ገና ኒካ ነው። ኒካ አንተዬ ያው ነው፣ ከኒካ ብሎ ወደ እንትን ነው የሚሄደው፣ ከኒካ ወደ ጋብቻ። ሰጧት፣ ተማከሯ። ሰምተሻል? ምን እንደምትሰጧት ደግሞ ተማከሯት። ለምን ብዬሽ ለአቢት ተናግራለ። እኔ ሳትናገር ምንም አልሰጣትም። ሰርፕራይስ ልታደርግሽ ፈልጋ ነው። ስማ ይና ይና ተቀብታ ከመጣች ረጁ፣ ትክክል ነገር አለ። ነገርማ አለ። ይሄ ነገርማ እንዳለ በደንብ ያስታውቃል እኮ። ሶስት ቀን ትጠፋለች። ሶስት ቀን ከላይብ ላይ እንዴት ይጠፋል? አንድ ሰው ሶስት ቀን እንዴት ይጠፋል? ሊጠፋ አይችልም፣ አይችልም።